ቀደስ ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን የሰኔ 19 ዕለተ ሐሙስ ኤንቢሲ ዜናችን ተጀምሯል። በእኩለ ቀን ዜናችን ስፖርትን ጨምሮ ከሀገር ውስጥና ከውጪ በርካታ መረጃዎችን አካተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አርእስተ ዜና። በበጀት አመቱ 11 ወራት ከ18.8 ሚሊዮን ሜትሪክ ቶን በላይ የገቢና ወጪ ጭነት ተጓጉዟል ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ጋር እየመከረ ነው። ከውጭ ሩሲያ፣ አሜሪካ በኢራን የኒውክሊየር ማብለያዎች ላይ ከባድ ውድመት አድርሻለሁ ስትል የሰጠችውን መግለጫ ያንን ያህል ለመናገር ጊዜው ገና ነው ስትል አጣጥለዋለች። የሀገር ውስጥ አጫጭር መረጃዎችን በማስቀደም እንጀምራለን። ከዜናዎቹ ጋር ሄርሜላ ፍቃድ፣ አብራችሁ ቆያለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ጋር እየመከረ ነው። ኮሚሽኑ ቀሪ ስራዎችን ብሎም ሀገራዊ ምክክርን በተሳካ ሁኔታ ለማጠናቀቅ የሚረዱ ምክር ሀሳቦችን ለመውሰድ ከሃይማኖት ተቋማት ጋር እየተወያየ ነው። በርካታ ሴቶች ባሏት ኢትዮጵያ የሃይማኖት ተቋማት ከፍ ያለ አበርክቶ እንዳሏቸው የሀገራዊ ምክክር ኮሚሽነር አምባሳደር መሐመድ ድሪር ገልጸዋል። እንደ ሀገር እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ያሉ አለመግባባቶችን ዘመኑ በሚጠይቃቸው መንገድ ለመፍታት የምክክር ምዕራፍ ላይ ስለምትገኝ የሃይማኖት ተቋማት ተሳትፎ መጠናከር አለበትም ብለዋል። ሁሉም የሃይማኖት ተቋማት በአጀንዳ ማሰባሰብ፣ ምክክር ሂደት በተወካዮቻቸው በኩል በንቃት በመሳተፍ አጀንዳዎቻቸውን መስጠታቸውን የጠቆሙት ኮሚሽነሩ ቀጣይ የምክክር ሂደትን የተሳካ እንዲሆን ኃላፊነት እንዳለባቸውም ጠቁመዋል። ሰላማዊ አገርን ለማስቀጠልና ችግሮችን በውይይት ለመፍታት የተጀመረው የምክክር ምዕራፍ ውጤታማ ለማድረግ የሃይማኖት ተቋማቱ ትብብርን ይጠይቃልም ተብሏል። ሶስተኛው ዓለም አቀፍ የቢግ ፋይቭ ኮንስትራክሽን ኢትዮጵያ የኮንስትራክሽን አውደ ርዕይ በሚሊዮን አዳራሽ ተከፍቷል። ከኢትዮጵያ አጠቃላይ ምርት ሀያ በመቶ እንደሚሸፍን ያነሱት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኔ አስር በመቶ ደግሞ የስራ እድል ተፈጥሮበታል ብለዋል። ባለፉት የለውጥ አመታት በኢትዮጵያ የኮንስትራክሽን ዘርፍ ከፍተኛ መነቃቃት ታይቶበታልም ብለዋል ሚኒስትሩ። የከተማና መሰረተ ልማት ሚኒስቴር የዘርፉን አፈጻጸም ለማሻሻልና የነበሩ ፈተናዎችን ለማስተካከል እየሰራ እንደሚገኝም ገልጸዋል። በዚህም የዘርፉ ባለድርሻ አካላት ሚናቸው ከፍ ያለመሆኑ መሆኑ የተነሳ ሲሆን በመንግስት በኩል ደግሞ የአሰራር ህጎችን የማሻሻል ስራ እየተከናወነ ይገኛል ነው የተባለው። በኮንስትራክሽን ዘርፍ የሚሰሩ የውጭ ባለሀብቶችም አስፈላጊው ድጋፍ እንደሚደረግላቸው ተገልጿል። ከዚህ አመት ጀምሮ ስኬታማ የሆኑ ተቋራጮችና አማካሪ ድርጅቶች ምዝገባናም በማዘጋጀት ውጤት ምዘናን በማድረግ ውጤትን ለህዝብ ይፋ ይደረጋል የተባለ ሲሆን ለጥሩ ፈጻሚዎች የተለያዩ ማበረታቻዎች ይኖራልም ተብሏል። መንግስት ከውጭ በሚገቡ የግንባታ ምርቶችን በሀገር ውስጥ ለመተካት የሚያስችሉ ፖሊሲዎች ላይም እየሰራ እንደሚገኝ ተገልጿል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በአዲስ አበባ የመራጮች ምዝገባ ከሰኔ 20 ጀምሮ በ315 መስጅዶች እንደሚጀመር ገለጸ። የምክር ቤቱ ምርጫ ቦልዳ አስፈጻሚ ቦርድ የ2017 የመስጅድ ምርጫ ምዝገባን አስመልክቶ በሰጠው ጋዜጣዊ መግለጫ የመራጮች ምዝገባ ከነገ አርብ ሰኔ 20 2017 ጀምሮ በ315 መስጅዶች እንደሚከናወን የገለጸ ሲሆን መራጮችም ለመመዝገብ ሲመጡ በሚመዘገቡበት መስጅድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መምጣት እንደሚጠበቅባቸው አስታውቀዋል። ተመራጮች እስከ ምርጫ ሁለት ድረስ እንደማይታወቁም የተገለጸ ሲሆን ሕዝበ ሙስሊሙ ወደ ምርጫ ጣቢያዎች ሲመጣ ለመምረጥ እንጂ ለመመረጥ እንዳልሆነ ሊያውቅ ይገባዋልም ተብሏል። ምርጫው በአምስት ዘርፎች የሚካሄድ መሆኑን የጠቆመውት የምርጫ አስፈጻሚ ቦርድ ሰብሳቢ ጅብሪል ኦስማን ይህም በዑለማዎች በምሁራን፣ በወጣቶች፣ በሴቶችና በሰራተኛ ማህበራት ዘርፍ የሚካሄድ መሆኑን ያስረዱት መራጮች በአምስቱ ዘርፎች መመዝገብ የሚችሉት በአንዱ ዘርፍ ብቻ ሲሆን ተመዝጋቢዎች ቢያንስ እድሜያቸው 18 ዓመት የሞላ ሊሆን እንደሚገባው ነው የተጠቆመው። ዋና ሰብሳቢው የመራጮች ምዝገባን ለማስጀመር የተለያዩ ቅድመ ዝግጅቶች መጠናቀቃቸውን በመግለጽ ቅሬታዎችን ተቀብሎ ማስተካከያ ሲደረግ መቆየቱን ተናግረዋል። ምርጫና ምዝገባው እስከ ሰኔ 29 2017 ድረስ ባሉ የረፍት ቀናት አርብ፣ ቅዳሜና እሁድ የሚካሄድ መሆኑንም ተጠቅመዋል። ዘገባው የባልደረባችን አክረም ኑርያ ነው። ክቡራን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ኤንቢሲ ቀን ዜናችን አሁንም ወደ እናንተ መድረሱን ቀጥሏል። ከውጭ ምንጮች ወዳገኘናቸው አገኘናቸው አጫጭር መረጃዎች እናልፋለን። በኬንያ በተቀሰቀሰው ተቃውሞ በርካታ ሰዎች መገደላቸው ተሰምቷል። በኬንያ የመብት ተሟጋችና የሕክምና ቡድኖች በሰጡት ማብራሪያ ወደ መላው ሀገሪቷ የተስፋፋው የጸረ ፖሊስ ተቃውሞ እስካሁን ስምንት ሰዎች መገደላቸው ነው ያስታወቀው። በተለይም ደግሞ የህክምና ባለሙያዎች እንደገለጹት በዋና ከተማዋ ናይሮቢ ፖሊስ በህዝብ ላይ ያስለቃሽ ጋዝና የቀጥታ ጥይት እየተኮሰ ከባድ አደጋ ማድረሱን ከዚያው የወጡ መረጃዎች ያሳያሉ። በምስራቅ ሀገራት ቀጠና ካሉ ሀገራት ሀብታምናት የምትባለው ኬንያ በዚህ ደረጃ ያለመረጋጋት ይፈጠርባታል ተብሎ አይታሰብም ሲሉም ብዙዎች ይናገራሉ። ለኬንያ ለተቃውሞ ትላንት ጠዋት አደባባይ የወጡ ሰዎች ለመብታችን እንታገላለን የሚል መፈክርንም አሰምተዋል ተብሏል። የሃማስ ኃይሎች በጋዛ ሰርጥ በፈጸሙት ጥቃት በርካታ የእስራኤል ወታደሮች መገደላቸው ተነገረ። በጋዛ ሰርጥ የእስራኤልና የሃማስ ኃይሎች ማባሪያ የሌለው ጦርነት ትላንት በተሰማ ዜና ሃማስ ሰባት የእስራኤል ወታደሮችን መግደሉ ተሰምቷል። እስራኤልም ራሷ ብትሆን የትላንትናውን ቀን አስከፊ የሞት ቀን እንዳለችው ዘገባዎች ያስረዳሉ። ሐማስ ጥቃቱን የፈጸመው ተቀጣጣይ የሆነ ከባድ ፈንጂን ከእስራኤል ወታደር ተሽከርካሪ ላይ በመለጠፍ ሲሆን በተሽከርካሪው ላይ የነበሩ ወታደሮች ሰባት መሞታቸውም እና ሌሎች ደግሞ መቁሰላቸውም ተገልጿል። የእስራኤሎች በበኩላቸው 79 ፍልስጤማውያንን መግደላቸው ጠቁመዋል። የሩሲያ ፕሬዝዳንት በብራዚል በሚካሄደው የብሪክስ ጉባኤ ላይ በአካል እንደማይገኙ ተገልጿል። የብሪክስ አባል ሀገራት በቀጣይ ወር በብራዚል ጉባኤ ለማካሄድ መሰናዳታቸው ሲነገር፣ በዚህ ጉባኤ ላይ ከቀዳሚና መስራች አባል ሀገራት አንዷ የሆነችው የሩሲያ ፕሬዝዳንት ቭላዲሚር ፑቲን በስብሰባው እንደማይገኙ ታውቋል። ፑቲን በስፍራው የማይገኙት የወንጀለኞች ፍርድ ቤት የቆረጠባቸውን የእስር ማዘዣ በመፍራት ነውም ተብሏል። ፑቲንን ዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤል ማዘዣ ያስቆጣ ዋነኛ የክስ ጭብጥ ደግሞ የዩክሬን ህጻናት በህገ ወጥ መንገድ ወደ ሀገራቸው መሰደዳቸውን ተከትሎ ነው። የክሪሚኔል አማካሪ በሰጡት ማብራሪያ የሩሲያው ፕሬዝዳንት በቀጣይ ወር ሐምሌ 6 እስከ 7 በብራዚል የሚካሄደው የብሪክስ አባል ሀገራት የመሪዎች ጉባኤ የሚሳተፉት በአካል ሳይሆን በቪዲዮ ኮንፈረንስ ነው ብለዋል። በዝርዝሩ ወደ ምንመለከተው አገራዊ ጉዳይ እናልፋለን። የህዝብ ተወካዮች ምክር ቤት በስድስተኛ ዓመት አራተኛ ዓመት የስራ ዘመን አርባኛ መደበኛ ስብሰባው የትራንስፖርትና ሎጂስቲክስ ሚኒስተርን የ2017 በጀት ዓመት የ11 ወራት እቅድ አፈጻጸም ሪፖርት አዳምጧል። በበጀት አመቱ 11 ወራት ከ188 ሚሊዮን መትሪክ ቶን በላይ የገቢና ወጪ ጭነት ተጓጉዟል ብሏል። የትራንስፖርትና ሎጂስቲክስ ሚኒስተር ሰላማዊት ደገሪማ ከስፍራ የረግክችልን መረጃ አለ እንደሚከተለው ይቀርባል አመሰግናለሁ ሄርሜላ እንደምሏቸዋል ተመልካቾቻችን። የፌዴሬሽን ተወካዮች ምክር ቤት በአርባኛ መደበኛ ስብሰባው የትራንስፖርት እና ሎጂስቲክስ ሚኒስትርን የ11 ወራት የስራ አፈጻጸም ሪፖርት ገምግሟል። በዚህ መሰረትም የሎጂስቲክስ የትራንስፖርት እና ሎጂስቲክስ ሚኒስትር ባለፉት 11 ወራት ያከናወናቸውን የስራ አፈጻጸም ወይም ደግሞ ያከናወናቸውን ስራዎች ለምክር ቤት አባላት ሪፖርት አቅርበል ማለት ነው። በዚህ መሰረትም እንግዲህ ሚኒስቴር መስሪያ ቤቱ ባለፉት 11 ወራት የተቋሙን አቅም በመገንባት እንዲሁም ደግሞ የመልካም አስተዳደር ስራዎችን ከማጠናከር አንጻር የትራንስፖርት ዘርፉን ከማዘመን እንዲሁም ደግሞ የትራንስፖርትና ሎጂስቲክስ ደህንነትን ከማስጠበቅ አንጻር ያከናወናቸው ስራዎችን በተመለከተ በስፋት ሪፖርት አቅርቧል ማለት ነው። በዚህም ደረጃ መስሪያ ቤቱ ባለፉት 11 ወራት ማለት ነው በነዚህ ጉዳዮች ላይ በትኩረት ሰጥቶ ሲሰራ እንደነበር ተነስቷል ማለት ነው። በዚህ መሰረትም እንግዲህ በባለፉት 11 ወራት ማለት ነው የመልካም አስተዳደር ተስፋን አንጻር እንዲሁም ደግሞ የተቋሙን አቅም ከመገንባት አንጻር በርካታ ምርቂ ስራዎች መሰራታቸውን አንስተዋል ማለት ነው። ሌላው እንግዲህ በሪፖርቱ የተነሳው የትራንስፖርት ሎጂስቲክ አገልግሎትን ከማስፋት አንጻር የተሰሩ ስራዎችን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ሱሜ ሪፖርቱን አቅርበዋል ማለት ነው። በዚህ መሰረት እንግዲህ የአየር ትራንስፖርት በኢትዮጵያ ከጊዜ ወደ ጊዜ ተፈላጊነቱ እየጨመረ በመምጣቱ የሀገር ውስጥ መዳረሻዎችን በማስፋት ረገድ ስራዎች መሰራታቸው ተነስቶ ከዚህም ውስጥም ከነበሩት 23 መዳረሾች በአሁኑ ሰዓት ወደ 26 መዳረሻዎች ከፍ ማለቱ ተነስቷል ማለት ነው። ከዚህም ጋር ተያይዘው እንግዲህ በመላው ሀገሪቱ መባል በሚችል ደረጃ የአየር ትራንስፖርት ተፈላጊነቱ እየጨመረ መምጣቱ በሪፖርቱ ተገልጿል ማለት ነው። ሌላው ደግሞ የተነሳው እንግዲህ የትራንስፖርትና ሎጂስቲክስ ሚኒስትር አገልግሎት በባቡር፣ በየብስ እንዲሁም በባቡር፣ በተሽከርካሪ እንዲሁም ደግሞ በአየር ትራንስፖርት ባለፉት 11 ወራት ማለት ነው ከ18.8 ሚሊዮን ሜትሪክ ቶን በላይ ጭነት ማጓጓዙ ተገልጿል ማለት ነው። ከዚህ ውስጥም እንግዲህ 2.4 ሚሊዮን ሜትሪክ ሪስትሪክቲውን የሚሆነው የአፈር መዳበሪያ መሆኑን የተነሳው። ይህም እንግዲህ በሀገሪቱ እየጨመረ የመጣውን የአፈር መዳበሪያ ፍላጎትን በጊዜ ከማድረስ አንጻር ሚኒስትር መስሪያ ቤቱ ኃላፊነቱን ወይም ደግሞ በአግባቡ ከማጓጓዝ አንጻር እየሰራ እንደሚገኝ ነው የተነሳው ማለት ነው። ሌላው የተነሳው ነገር ኢትዮጵያ እንግዲህ የአረንጓዴ ኢኮኖሚ ልማትን ለማረጋገጥ ወይም ደግሞ ለመገንባት በምታደርገው ሂደት ውስጥ ማለት ነው የትራንስፖርት ዘርፉን ከብክለት ነፃ ለማድረግ እየተሰራ ሲሆን ከዚህ ውስጥም እንግዲህ የኤሌክትሪክ መኪኖችን በስፋት ወደ ሀገር ውስጥ የማስገባት ስራዎች እየተሰሩ ነው የሚገኘው። መኪናዎችን ከማስገባት ባለፈ እንግዲህ የኤሌክትሪክ ቻርጅ ማድረጊያ ቦታዎችን መገንባትም የግድ ይላልና በዚህ መሰረትም ባለፉት 11 ወራት ከ400 የሚሆኑ 400 የሚሆኑ የኤሌክትሪክ ቻርጅ ማድረጊያ ቦታዎች ተገንብቷል፣ ማለት ነው። ከዚህ ቀደም ከነበሩት ቁጥራቸውን ወደ 400 ከፍ ማድረግ መቻሉ ነው የተነሳው። ሌላው እንግዲህ ብዙ ጊዜ ጥያቄ የሚነሳበት የሞጆ ደረቅ ወደብ ስፍራ ግንባታ በተመለከተ ማብራሪያ የተሰጠ ሲሆን ከ90 በመቶ በላይ በአሁኑ ሰዓት ግንባታ መድረሱ ነው የተነሳ ነው ማለት ነው። ለሌላው የተነሳው በበጀት ዓመቱ ከባቡር ከየብስ ከመኪና ትራንስፖርት እንዲሁም ደግሞ ከአቪዬሽን ዘርፉ ከ72 ቢሊዮን ብር በላይ ገቢ ለማግኘት ታቅዶ ወደ 13.7 ቢሊዮን ብር በላይ ገቢ መገኘቱን ነው የተገለጸው። ከዚህ ውስጥም እንግዲህ 46.7 ሚሊዮኑ የ 46.7 ሚሊዮን የሚሆነው ከየውጭ ምንዛሬ ማግኘት መቻሉ የተገለጸው። በአጠቃላይ እንግዲህ ባለፉት 11 ወራት ማለት ነው ከ2016 ዓመት ጋር ሲነጻጸር መልካም የሚባል የስራ አፈጻጸም የታየበትን ቢሆንም የትራንስፖርት አሁንም አሁንም እንግዲህ በኢትዮጵያ የትራፊክ አደጋ እጅግ አሳሳቢ ደረጃ ላይ የደረሰ መምጣቱ ተጠቁሟል። እንዲሁም ደግሞ የህገወጥ የኬላዎችን ኬላ ክፍያዎችን ከመቆጣጠር አንፃር አሁንም ክፍተቶች መኖራቸውን የተነሳው በኢትዮጵያ እንግዲህ አሁን ላይም የትራፊክ አደጋ እጅግ አሳሳቢ የሆነ የተነሳ ሲሆን ለዚህም እንግዲህ በርካታ ምክንያቶች ተነስቷል። ከዚህ ውስጥም እንግዲህ የአሽከርካሪዎች ዋነኛውን ወይም ደግሞ ቀዳሚውን ስፍራ እንደሚይዙ ተነስቷል። በቀጣይም እንግዲህ አዳዲስ ፖሊሶችን በማውጣት እንዲሁም የተዘጋጁ ፖሊሶችን ተግባራዊ በማድረግ የትራፊክ አደጋውን ለመቀነስ በትኩረት እንደሚሰራ ተነስቷል። ከሪፖርቱ በኋላም እንግዲህ ከምክር ቤት አባላት የተለያዩ ሀሳቦች ተነስተው እንዲሁም ተነስተው ጥያቄዎችም ተነስተው ምላሽ ተሰጠባቸዋል። ከተነሱ ጥያቄዎች መካከልም እንግዲህ በሀገሪቱ አንዳንድ አንድ አካባቢዎች የጸጥታ ችግር መኖሩ የሚታወስ ሲሆን ከዚህ ጋር ተያይዞ ዜጎች ለከፍተኛ ወጪ መዳረጋቸው የተነሳ ሲሆን እነዚህን የተዘጉ ቦታዎችን መልሶ አገልግሎት እንዲሰጡ ከማድረግ አንጻር ሚኒስቴር መስሪያ ቤቱ እየሰራቸው ስላሉ ስራዎች ከምክር ቤት አባላት ጥያቄ ተነስቶ ምላሽ የተሰጠባቸው ናቸው። ሌላው ደግሞ የመናኸሪያ አገልግሎትን ከማዘመን አንጻር ምንድን ነው የተሰራ የሚገኘው የሚል ምን በስፋት ተነስቷል። ሌላውን በስፋት የተነሳው ቀደም ብዬ እንደገለጽኩት የአየር ትራንስፖርት በፍላጎት በሁሉም አካባቢዎች እየጨመረ በመምጣቱ አዳዲስ ቦታዎችን ከመ ከመገንባት አንጻር ምን እየተሰራ ነው የሚሉ ተነስቷል ማለት ነው። ሌላው እንግዲህ የትራፊክ አደጋን ከመቀነስ እንዲሁም ደግሞ የታሪፍ ላይ የሚታዩ ክፍተቶችን ከመሙላት አንጻር ከማስተካከል አንጻር መደረግ ስለሚገባቸው ነገሮች ተነስቶ በስፋት ማብራሪያ ተሰጥቶባቸዋል ማለት ነው። በማታው የዜና ሰዓታችን እንግዲህ እነዚህና ሌሎች መረጃዎችን ጨምረን በስፋት የምክር ቤቱን ውሎ ወደ ተመልካቾቻችን የምናደርሰው ነው የሚሆናል። ሄርሜላ አመሰግናለሁ። ሰላም ከስፍራው ላደረሽ መረጃ ከልብ እናመሰግናለን። ተመልካቾች ያላችሁት ኤንቢሲ ኢትዮጵያ ቴሌቪዥን ላይ ነው። አሁንም ኤንቢሲ ቀን ዜናችን ወደ እናንተ መድረሱን ይቀጥላል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ኢኖቬሽን ለሁሉም የጤና ሽፋን በሚል መሪ ሀሳብ መካሄድ ጀምሯል። ጉባኤው ጥራት ያለው የጤና አገልግሎትን ተደራሽ ለማድረግ የሚያስችሉ የአገራት ተሞክሮዎች የሚቀሩበትና ዘላቂ መፍትሄዎችን ለማመላከት እንደሆነም ተገልጿል። ሰላም ይልማ ተጨማሪ አላት ኢኖቬሽን ለሁለንተና የጤና ሽፋን በሚል መሪ ሀሳብ ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤው ጥራት ያለው የጤና አገልግሎትን ተደራሽ ለማድረግ የሚያስችሉ የሀገራት ተሞክሮ የሚቀርብበት፣ በጤናው ዘርፍ ላይ የሚታዩ ችግሮችን በፈጠራ መፍትሄ እንዲያገኙ ምክክር የሚደረግበት ነው። ኢትዮጵያ በጤናው ዘርፍ በርካታ ስራዎች እያከናወነች እንደምትገኝ የጤና ሚኒስቴር ይገልጻል። በተቀናጀ የጤና ኤክስቴንሽን ፕሮግራም የክትባት ሽፋንን ዘጠና በመቶ በማሻገር በወባ ምክንያት የሚደርስ ሞትን 60 በመቶ መቀነስ ስለመቻሉም ተመላክቷል። የኢኖቬሽን የጤና ክብካቤ ጥራት፣ የጤና ፍትሃዊነት፣ የህሙማን ደህንነትና የጤና አመራር ካሁን በኋላ እንደ ምኞት መወሰድ የለባቸውም። ይልቁንስ የማንደራደርባቸው መሆን አለባቸው። ስለሆነም ኢትዮጵያ ውስጥ እነዚህ ፕሮግራሞች ለጤናችን ትራንስፎርሜሽን መሰረት አድርገናል። ባለፉት ሁለት አስርት ዓመታት ሀገራችን በእናቶችና ጨቅላ ሕጻናት ጤና አስደናቂ መሻሻሎችን አስመዝግባለች። በሽታን መከላከልና መቆጣጠር ረገድ ኢትዮጵያ ከፍተኛ ተጽዕኖ ያላቸውን እርምጃዎችን በተሳካ ሁኔታ ተግባራዊ አድርጋለች። በዘለማድ የሚሰሩ ስራዎችን አዳዲስና የተሻለ አሰራር አይኖራቸው ይኖራቸውም እንደሆነ እንዲሁም ያልተሻገርናቸውን ስብራቶችን መጠየቅ ላብነትም ተላላፊ ያልሆኑ በሽታዎች፣ ወረርሽኞች እና የጨቅላ ህጻናት ሞትና የመሳሰሉት ለመቀነስ ኢኖቬቲቭ በሆኑ አሰራሮች መዘርጋት ይበልጥ መስራት ይኖርብናል። በዘልማድ የሚሰሩ አሰራሮችን በቴክኖሎጂ በመደገፍ የጤናውን ዘርፍ ማሳደግ ይገባል ሲሉ ነው ሚኒስትር ዴኤታው አጽንኦት የሰጡት። የዓለም ጤና ድርጅት ባለፉት ዓመታት ከፌሪ ጤና ሚኒስቴር ጋር በመቀናጀት ጥራቱን የጠበቀ የጤና ስርዓትን ተደራሽ በማድረግ ረገድ አበረታሽ ስራዎች ስርዓቱን ጠቁሟል። ዘመኑ ያመጣቸውን የፈጠራ ውጤቶችን በጤናው ዘርፍ ለማሳደግ በትብብር መስራት እንደሚጠይቅም ገልጿል። ባለፉት ዓመታት የዓለም ጤና ድርጅት ከኢፌድሪ ጤና ሚኒስቴር ጋር በመጣመር በሀገር አቀፍ ደረጃ በጤናው ዘርፍ የኢኖቬሽን ስነምህዳርን ለማጠናከር ተሰርቷል። የጤና ፈጠራን በማሳደግ ባለሙያዎችን የማብቃት ብሎም የጤና ስርዓቱን በፈጠራ በማገዝ ጥራት ያለው አሰራርን ማጠናከር ተችሏል። ኢትዮጵያ ብቻ ሳትሆን በዓለም አቀፍ ደረጃ ወደማይቀርበት ፈጠራ መግባት ያስፈልጋል። ለጉዳዩ ትኩረት መስጠት በዘርፉ አፋጣኝ ምላሽ ለመስጠትና ውጤታማ አሰራሮችን ለመዘርጋት ያግዛል። በዓለም አቀፍ ደረጃ በጤናው ዘርፍ ተደራሽነትን ለማረጋገጥ ስራዎች እየሰራ መሆኑን የሚገልጸው ዩኒሴፍ አሁንም በርካታ ህጻናትና ቤተሰቦች የጤና አገልግሎት እያገኙ አይደለም ያለው በሀገራዊና ዓለም አቀፋዊ ደረጃ የሚንቀሳቀሰው አካላት ፈጠራን በመጠቀም ሁለንተናዊ የጤና ሽፋንን እድገት ማፋጠን ይገባቸዋል። ምንም እንኳን በዓለም አቀፍ ደረጃ አበረታች ስራዎች በጤናው ዘርፍ ቢከናወኑም በርካታ ሕጻናትና ቤተሰቦች መሰረታዊ የጤና አገልግሎት አያገኙም። ፈጠራን በጤናው ዘርፍ በመተግበርም በፍትሐዊነት የሚመራና መሰረታዊ የጤና አጠባበቅን በማጎልበት እነዚህን ክፍተቶች ለመሙላት መሳሪያ መሆን አለበት። ፈጠራ አዳዲስ ቴክኖሎጂዎችን ማስተዋወቅ ብቻ አይደለም፣ ከሀገራዊ ሁኔታ ጋር የተጣጣመ ስርዓትን ለመዘርጋት ማስቻል ነው።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 በጤናው ዘርፍ ቀደም ሲል በተበታተነ መልኩ ሲሰሩ የነበሩ የኢኖቬሽንና ቴክኖሎጂ ስራዎችን በሚኒስቴር መስሪያ ቤታችን ከሚኒስቴር መስሪያ ቤታችን ጋር በተቀናጀ መልኩ ለመስራት የሚያስችል ምቹ ሁኔታንም ይፈጥርልናል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ዛሬን ጨምሮ ለተከታታይ ሶስት ቀናት የሚቆይ ነው። ጥናታዊ ጽሁፎች ና የልምድ ልውውጥ የሚቀርቡበት በዘርፉ ላይ ለሚስተዋሉ ችግሮች ዘላቂ መፍትሄ የሚቀመጥበት እንዲሁም በጤናው ዘርፍ የተሰሩ ስራዎች በኤግዚቢሽን የቀረቡበት ነው ጉባኤው። ክቡራን ተመልካቾች ኤንቢሲ ቀን ዜናችን አሁንም ወደ እናንተ መድረሱን ቀጥሏል። አሜሪካ በኢራን የኒውክሌር ማብላያ ጣቢያዎች ላይ የፈጸመችው ጥቃት ከሂሮሺማና ናጋሳኪ የአቶሚክ ቦምብ ጥቃት ጋር አቻ ነው ሲሉ የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ሩሲያ በበኩሏ አሜሪካ በኢራን የኒውክሌር ማብላያ ጣቢያ ላይ ከባድ ውድመት አድርሻለው ስትል የሰጠችው መግለጫ ያንን ያህል ለመናገር ጊዜው ገና ነው ስትል አጣጥለዋለች። የዓለም አቀፉ ትንታኔ ዘገባችን መርጦ አተኩሮበታል። እንደሚከተለው ይቀርባል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው በኢራን የኒውክሌር ማብላያ ጣቢያዎች ላይ የፈጸመችውን ከባድ ጥቃት በአቶሚክ ቦምብ ከተቀጠቀጠችው ሂሮሺማ ጋር አነጻጽረውታል። ቴህራን ራሷን ብትሆን ዛሬ ባወጣችው መግለጫዋ የኒውክሌር ማብላያ ጣቢያዎቿ ክፉኛ መውደማቸውን አስታውቃለች። ሌላውና ከኢራን የወጣው አስደንጋጩ መረጃ የመንፈሳዊ መሪው መሰወር ጉዳይ ሆኗል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገ

ቀለ ነኝ እኒያ በቅርቡ የሰባ ዘጠነኛ ዓመት ዕድሜያቸውን ባለፈው ሰኔ 15 የአውሮፓውያኑ ያከበሩት ሰው ዶናልድ ትራምፕ የሚናገሩትና የሚተገብሩት ፍጹም የተለያየ ሆኖባቸዋል ይሏቸዋል። ሰሞኑን ከራሷ ከአሜሪካ የደህንነት ተቋማት ያፈተለከ ነው በተባለ መረጃ የአሜሪካዎቹ ቢሁለት ስቲልዝ የጦር ጀቶች በኢራን የፎርዶው የናታንዝና የኢስፋንን የኒኩለር ማብለያ ጣቢያዎች ላይ ከባድ ጥቃት ፈጽመው የዚያን የኢራንን የኒኩለር ማብለያ ጣቢያ እንዳልነበር አድርገውታል ሲባል የነበረውን ዜና ሙሉ ከእውነት የራቀ በሚል የኢራን የኒውክለር ማብላያ ጣቢያዎች ምንም እንዳልሆኑ የወጣው መረጃ ያሳያል። የአሜሪካው ፕሬዚደንት ዶናልድ ትራምፕን በጊዜው ጥቃቱ በተፈጸመበት ወቅት መግለጫ ሲሰጡ የኢራንን የኒውክለር ማብላያ ጣቢያዎች ምሽክ አድርገን አውድመናቸዋል። ወይም ደግሞ ቃል በቃል ትራምፕ አብሊተሬትድ ነው ያበረ ያሉት። በኢራን የኒውክለር ማብላያዎች ጉዳይ በተለይም ባለፉት ሶስት ቀናት ሲወጡ የነበሩት መረጃዎች በሙሉ የሚያወዛግቡና እርስ በርስ የሚጋጩ እንደነበሩ አይዘነጋም። ዛሬ በወጣ መረጃ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው በኢራኑ የኒውክለር ማብለያ ጣቢያዎች ላይ የፈጸመችውን ከባድ ጥቃት በጃፓኖቹ ሁለት ከተሞች ሂሮሽማና ናጋሳኪ ላይ ከተፈጸመው የአቶሚክ ቦምብ ጥቃት ጋር አነጻጽረው ታልን የተባለው ሁለቱ የጃፓን ከተሞች ሂሮሽማና ናጋሳኪ የአሜሪካ ብርቱ ቁጣ ሲነድባቸው በግምት ከ150 እስከ 246 ሺ ህዝብ በአመዛኙ ንጹሐን የሆኑ ዜጎች ህይወታቸውን ማጣታቸው አይዘነጋም። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መሪዎች ፊት ንግግር ሲያደርጉ የነበሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ ተከታዩን ነው ያሉት። ዛት ሂት አንድ ደ ዎር አይ ደ ዋን ቱ ዩዝ ደ ኤግዛምፕል ኦፍ ሂሮሽማ አይ ደ ዋን ቱ ዩዝ አን ኤግዛምፕል ኦፍ ናጋሳኪ ግን ደግሞ ቀጣዶ ፕሬዚደንቱ መለስ አድርገው ትከሻቸውን ከፍ ዝቅ እያደረጉ ሰላም ያልገዛውን ኃይል ይገዛዋልና በዚያ በሂሮሽማና ነጋሳኪ ላይ የተፈጸመው ያንን ጦርነት ፍጻሜውን እንዲያገኝ አድርጎታል። አሁን ደግሞ በኢራን የኒኩሌር ማብላዮች ላይ የፈጸምነው ጥቃት የኢራንና የኢዝራኤልን ጦርነት እንዲያበቅ አድርጎታል ነው ያሉት ትራምፕ። ዛሬ ያንን ቢሉም ታዲያ የሀገራቸው የደህንነት ተቋማት ባወጡት መረጃቸው የመጀመሪያ ደረጃ የስለላ ሪፖርት የአሜሪካ ጥቃት በኢራን የኒኩሌር ማብላያ ጣቢያዎች ላይ ምንም ጉዳት አላደረሰም ነው ያሉት። ኢራን በበኩሏ የኒ የኒውክሌር ማብለያ ጣቢያዎቿ ላይ ከባድ ጥቃት እንደደረሰ አስታውቃለች። ሰሞኑን ግን የኢራን ባለስልጣናት የባስተር ባንከር ቦምቦች ጥቃት በኒውክሌር ማብለያ ጣቢያዎቹ ላይ ምንም ጉዳት ያለማድረሱን ሲገልጡ እንደነበር አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የኒውክሌር ማብለያዎች ላይ ጥቃት ፈጽመው ማውደማቸውን ከገለጡ በኋላ በኢራንና በኢዝራኤል መካከል ጦርነቱን ማስቆማቸውን በአዋጅ ማስነገራቸው ይታወቃል። ትራምፕ ትራምፕ ከዚያ ንግግራቸው አስከትለውም ኢት ዋዝ ማይ ግሬት ኦነር ቱ ዲስትሮይ ኦል ኒውክለር ፋሲሊቲስ አንድ ኬፓብሊቲ አንድ ዜን ስቶፕ ዘ ዎር ሲሉ መጻደቃቸው ርቆ የተረሳ ዜና አይደለም። የኢራን የጤና ሚኒስቴር ዛሬ መግለጫ ሰጥቷል። ያውም በአጠቃላይ ስለሞቱ ሰዎች ቁጥር አስታውቋል። ኢራን ከእስራኤል ጋር በገባችበት ጦርነት በተለይም በ12ቱ ቀናት ብቻ 13 ሕፃናትን ጨምሮ 610 ሰዎች እንደተገደሉባትን ያስታወቀችው የኢራን የጤና ሚኒስቴር በዝርዝር ማብራሪያው ከሟቾቹ ሰዎች አንድ መቶ የተገደሉት በጦርነቱ የመጨረሻዎቹ ቀናትና በተኩስ አቁሙ መባቻ መጋጠሚያ ላይ መሆኑን በአፈቀላጤው በኩል ገልጧል። የኢራን የጤና ሚኒስቴር አፈቀላጤ 4700 ሰዎችም ደግሞ በጽኑ መቁሰላቸው ነው ያስታወቁት። የኢራን የጤና ሚኒስቴር የሟቾቹን ቁጥር 610 ቢልም ታዲያ የአሜሪካ መሰረት ያለው የህራና የመብት ተሟጋች ተቋም ግን የሟቾቹ ኢራናውያን ቁጥር 1054 ናቸው ነው ያለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የተመሰረተውና በሞስና ቅሌት በፍርድ ቤት የተያዘው ሰነድ በሙሉ እንዲሰረዝ ለእስራኤል የፍትህ ተቋማት ጥያቄ ማቅረባቸውም ነው የተሰማው። ትራምፕ በማህበራዊ መረጃ ገጻቸውም ይህንን ብለዋል። የዚያን አይነቱን የሙስና ቅሌት በመሪዋ ቤንሚን ኔታንያሁ ቢቢ ላይ ክስ የመሰረተቿ ኢዝራኤል በዚህ መሰሉ አስከፊ ቀን ክሱን መቀጠሏ በጣም ያስደነግጠኛል፣ አሳፍሮኛል። ምን ያሉት ትራምፕ በማጠቃለያቸውም ቢቢ ኔታንያሁ ስትሪያል ሹድ ቢ ካንስልድ ኢሚዲየትሊ ኦር ፐርደንድ ኢቨን ቱ ኤ ግሬት ሂሮ ሁ ሃዝ ደን ሶ ማች ፎር ዘ ስቴት ሲሉ የኢዝራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ገልጠው ተከላክለዋቸዋል። ኢራንና ኢዝራኤል በገቡበት ጦርነት ያልተጠበቀ የንጹሐን ሞትና የንብረት ውድመት ሁለቱንም ሀገራት ጎብኝቷቸዋል። ኢራን ዛሬ ባወጣቸው መግለጫዋ የኒውክሌር ማብላያ ጣቢያዎቿ ክፉኛ መውደማቸውን አስታውቃለች። ኢራን የዚያ መሰል አስተያየትና በኒውክሌር ማብላያ ጣቢያዎቿ ላይ የደረሰውም ውድመት አምና ስትቀበል የአሁኑ የመጀመሪያዋ መሆኑም ተሰማው። የተሰማው የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባገይ ከአልጀዚራ ጋር ባደረጉት ሰፊ ቃለ ምልልስ እውነቱን ለመናገር አሉ በኒውክለር ማብላያ ጣቢያዎቻችን ላይ ከባድ ጉዳት ደርሷል፣ ውድመትም ተመዝግቧል ነው ያሉት። አሜሪካ በዚያ አውሮፓኑ ሰኔ 22 ቀን የኢራን ጥቃቷ የኒውክለር ማብላያዎቿን ለማውደም በደርዘን የሚቆጠሩ ከ30ሺ ፓውንድ በላይ የሚመዝኑ ቦምቦችን መጠቀሟ ይነገራል። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ በበኩላቸው በሰጡት ማብራሪያ በኢራን ኢራን የኒኩሌር ማብላያ ጣቢያዎች በተለይም በፎርዶ የኒኩሌር ማብላያ ጣቢያ ላይ እጅግ ከባድ የተባለ ውድመት እንደሚደርስ ይጠበቃል ነው ያሉት። ይህ ኢራኑ ፎርዶ የኒኩሌር ማብላያ ጣቢያ ከተራራት ጥልቅ ስፍራ ተቆፍሮ የተገነባ ዋናው የኒኩሌር ማብላያ ጣቢያ እንደሆነ ይነገራል። የእስራኤልና የአሜሪካ ባለስልጣናት በሚሰጧቸው መግለጫዎች ሁሉ የኢራን የኒኩሌር ማብላያ ጣቢያዎች በሙሉ መውደማቸውንና ዳግም ለማንሰራራትም ረዥም ዓመታት እንደሚወስድባቸው እየገለጡ ነው። ኢራን የኒኩሌር ማብላያ ጣቢያዎቿ ክፉኛ መውደማቸውን አምና ስትቀ ሲባል አሜሪካና ኢስራኤል የሳያ በጀሽን ዳንኪራ ሲረግጡ ዛሬ የተሰማ ሌላና አስደንጋጭ ደንጋጭ ዜና አለ። ያው የኢራኑ መንፈሳዊ መሪ አያቶላ አሊ ሴድ ካሜኔይ መሰወራቸው አልያም መጥፋታቸው ተሰምቷል። የ86 ዓመቱ የኢራኑ መንፈሳዊ መሪ አያቶላ አሊ ሴድ ካሜኔይ ከህዝብ እይታ ከታጡ አንድ ሳምንት ሊሞላቸው ነው። የአያቶላው እምጥ ይግቡ ስምጥ መታጣት ጉዳይ ደግሞ በመላዋ ሀገሪቱ ሌላ ጥያቄና ስጋትን አጭሯል የሚባለው አሁን በኢራን ከፖለቲካ መሪዎች ውስጥ ከተራው ሰራ ሰራተኛ ህዝብ ጭንቀቱ ማየሉ ሲነገር የቴሌቪዥን ተመልካቾቹና አድማጮቹ በሙሉ የመልእክት ጎርፍ ያፈሱ ይዘዋል። ይሁንና ግን በአያቶላው ጽሕፈት ቤት ያሉት ባለስልጣን መህዲ ፋዘይሊ በተጠየቁት የአያቶላው የት ገቡ ጥያቄ ዙሪያ ቀጥተኛ ምላሻቸው አልተሰማም። ኢራናውያኑ ፍራቻቸው ደግሞ አሜሪካና ኢዝራኤል በኢራን ላይ ከፈጸሙት የበርካታ ዙር የቦምብ ድብደባ ምን ተከስቶ ሊሆን ይችላል የሚለው ጉዳይ ነው። ቢሆንም ግን አሉ ፋዘይሊ፣ ሁላችንም መጸለይ ያለብን ያሉት በደፈናው። ፋዘይሊ አክለው የኢራኑን መንፈሳዊ መሪ ለመጠበቅና ለመከላከል ኃላፊነት የተሰጣቸውና ኃላፊነት የለበሱ ሰዎች ስራቸውን በተገቢው ተወጥተዋል። ይሁንና ግን አሉ ፋዘሊ ይሁንና ግን የእግዚአብሔር ፈቃድ ከሆነ ህዝባችን የድሉን ብስራት ያጣጥማል። ህዝባችን ግን በመሪው መጥፋት ጭንቀቱ ይገባናል ሲሉ የሚጣርስ አስተየት ሰጥተዋል። በኢራን የሪል እስቴት ዕለታዊ ጋዜጣ ዋና አዘጋጁ መሰን ካሊፌ በሰጠው አስተየት ደግሞ የካሚኔይ ለቀናት ከህዝብ እይታ መሰወርና ድምጻቸው የመጥፋቱ ነገር ለወዳጆቻቸው ሁሉ ከባድና አስጨናቂ ዜና ሆኖ ብናል ነው ያለው ካሌፌህ አላክሎ ምናልባት ካሚኔ ሞተው ከሆነ የቀብራቸው ስነ ስርዓት ግን የመጨረሻው ድልና ታሪካዊ ነው ሲል ገልጧል በኢራን የመጨረሻውን የውሳኔ ማሰሪያ ማህተም የሚረግጡት የአገሪቱ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ በብዙዎቹ ዘንድ የመሰውራቸው ጉዳይ አሳሳቢ ሆኗል በኢራን ጎምቱ የፖለቲካ ተንታኝና የጀነራል የህያ ሳቪቭ ልጅ ሐምዜ ሳፋቪ በሰጡት መግለጫ ደግሞ በኢራን የጸጥታ ባለስልጣናትና የካሚኔ ከፍተኛ ወታደራዊ አማካሪዎች እስራኤል ከዛተችውና ከፎከረችው ጥቃቱ አንጻር አያቶላውን ልትገድላቸው ትችላለችና ሲሉ መንፈሳዊ መሪውን ከውጭው ዓለም ጋር ያላቸውን ግንኙነት ውስን እንዲሆን አድርገው ሊሆን ይችላል ነው ያሉት። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲፔንደንትን፣ ዚስ ዴይን፣ ሚያሚ ሄራልድን፣ ኢንዲያ ቱዴይን፣ ኤዥያ ቱዴይን፣ ዩማን ኤቫንትና ፍሪደምን ተጠቅመናል።